ከውስጧ መድኃኒቱ ወጥቶላታል። በተቻለ መጠን ለማቀምና ሞክሯል እየመጠበትሽ ያለሽ እና እሷ እንዳትድን እያደረግሽ እንደሆነ በተዘዋዋ

ሰላም ሰላም ውድ ቤተሰቦቻችን እንዴት ናቸው እግዚአብሔር የተመሰገነ ይሁን እኛ ደህና ነን እንግዲህ ትላንትና የተፈጠረውን ነገር አይታችኋል ትንሽ ዛሬ ላይ ያው ትላንትና በተቻለ መጠን ሰው ምናምን ተሯሩጦ ወደ ህክምና ቦታ ወስደናት ነበረ እናም እግዚአብሔር ይመስገን ያው በነብሷ ተደርሶ ተርፋለች እና እንግዲህ ያው ወላንሳ ከውስጧ መድኃኒቱ ወቶላታል። በተቻለ መጠን ለማጠ ምናም ሞክረዋል። እና እንደውም እግዚአብሔር ይመስገን ሲመስለኝ የበላችው የጠጣችው መድኃኒትም ራሱ ያን ያክል ፓወር የለውም። አረፋ ራሱ ማስደፈቅ ብቻ ሳይሆን አስመልሷትም ነበረ ማለት ነው። በሰዓቱ ያ አረፋ ብቻ አልነበረም ወደ ላይ ራሱ ብሏት ነበር ማለት ነው እና በዛ ሰከንድ ውስጥ ግን ያ ይፈጠራል ብለን አላሰብንም ነበር። እግዚአብሔር ምስክሬ ነው። እኔ የተወሰነ ደቂቃ እኮ ነው እየጠበቅናት ማለት ነው። ምናልባት ቪዲዮ ላይ በጣም የተቀራረበ ሊሆን ይችላል የገባችበት እና እንደዛ የሆነችበት ማለት ነው። ግን ትንሽ ጠብቀናታል ቢያንስ 10 15 ደቂቃ ያው ቪዲዮ ላይ ያ ሁሉ ስለማይገባ ነው የተቆረጠው፣ እንጂ ጠብቀናታል እስክትወጣልን ማለት ነው። ትወጣለች ብለን እየጠበቅን ግን የተፈጠረው ትናንትና የተፈጠረው ነገር ነበረ ማለት ነው። ግን እግዚአብሔር ይመስገን ዛሬ ላይ ደህና ሆናለች። ግን ያው እኔ እንደ ምክንያት መጠየቅ የምፈልጋቸው ነገሮች አሉ። ሚት ና እስኪ መጠየቅ የምፈልጋቸው ነገሮች አሉ። አንደኛ አሁን እሷ ከተረፈች እንግዲህ ወዳም አልገባንም፣ እግዚአብሔር ታድጎናል። ስለዚህ አንዳንድ ነገሮችን ማድረግ ይኖርብናል። አንቺም ይሄ ቆይ ልንገርሽ፣ ጋል ጋል የምትይውን ነገር ለምሳሌ እኔ በፊትም መጀመሪያ በጭቅጭቅ አላም ነው ወይም በድብድብ ምናምን አላም ነው ተመልካች እራሱ ቤተሰቦቻችን ራሱ በጣም እየሰደባችሁኝ ነው። አንተ ሴታ ሴት፣ አንተ አላቅላቄ፣ አንተ ምን፣ በጣም ብዙ አይነት ስድብ ትሰድቡኛላችሁ። ያ ሳይሰማኝ ቀርቶ አይደለም፣ ይሰማኛል። እንደ ወንድ ግን ሴትን የመታ አይደለም ወንድ የሚባለው ወይም የደበደበ ምናምን አይደለም። በመነጋገር ነገሮች ይፈታሉ እያልኩ ነው። እኔ እየለፋ ያለት የጠራው ሽማ ከዚህ በኋላ እንዲህ አይነት መጥፎ እርምጃ እንዳትወስድ ቤት ውስጥ እሷን ማማረር የለብንም። ምንፈልገውን ነገር ከሷ እስክናገኝ ድረስ ያንንም ደግሞ ታውቂዋለች ጠንቅቀሽ። ምንፈልገው ነገር እኛ ከልጁ ጋር እንድታገናኝ ነው። ይህን ሁሉ ቤታችን የሚበጣብጠው ይህን ሁሉ ለዚህ ነገር የሚዳርገንን ሰው ማግኘት ነው። በቃ ሌላ ነገር እኮ አይደለም። አስተካክለን እስክናገኝ ድረስ አንቺም አትናገሪያት። ቆይ በፀባይ ማናገር እያለ በፀባይ እናናግራታለሽ። ወላንሳ ትናንት በመጀመሪያ ደረጃ ቆይ፣ አሟት ነው እኮ የተኛችው። ተረጋጊ መሬት ላይ እምታወራው ነገር ካለ ታውራ፣ የምጠይቃት ነገር ካለ ደግሞ። እሷን ይንከባከብልኝ አልክ። እሷ እንደዚህ ሆና እሷን ትከባከባለች እዚህ ላይ ሶፋ ላይ አስተኝ ድፍት ለምን አትልም? ወደዛ ቆይ ልንገርሻ ነገር አለ አልኩሽ እኮ እኛ ያንን እስካን ነገር እንደዚህ እየተንከባከብካት ምናምን እኔ ቤታችን ሕይወት እንዲጠፋ ነው። እና ሲጀመር ልታከብርኝ እኮ እኮ በጣም ለምን አንከባበርም? ቆይ እኮ አንተ የምታደርገው ነገር ካለ በስነ ስርዓት አድርግ እያልሽ እኔ እየበጠበት ያለሽ እና እሷ እንዳትድን እያደረግሽ እንደሆነ በተዘዋዋሪ መንገድ ወ ተኛች ተመልሰሽ እያደረግሽ ያለሽ እሷ እንዳትድን ማድረግ ነው እያደረግሽ ያለሽ። ለምን ብልጥ አትሆኝም? ለምን ብልህ አትሆኝ? ብልሁኝ ብልጡኝ አዎ በብልጠት ነው እንጂ ነገሮችን ማሳካት የምትችል፣ ዝም ብለሽ አይደለም። በቃ ቆይ ቆይ፣ እሷ አሁን እሷ አሁን ራሷን አጠፋች እዚህ ቤት ውስጥ ትላንትና ትላንትና። ቆይ ልንገሪሽ፣ ሞታ ቢሆንስ ምንም ይገጥምሽ ይመስልሻል? አይደለም እሷ ስለሞተች ስለ ፍቅር መዳንና ለመዳን አደለም በሰከንዶች ውስጥ በደቂቃዎች ውስጥ ፖሊሶች ይህንን ቤት ውርር ያደርጉታል። ከዛ ልቅምቅም አድርገውን ይወስዱና ያስሩናል። ምክንያቱም አ ነገሮች እስኪመረመሩ ድረስ ራሱ ሕፃን ቤት ቤት ውስጥ ጥለሽ፣ የታመመች ሴት ቤት ውስጥ ጥለሽ፣ ብዙ ቀናቶች ሁለት ወር ሶስት ወር መታሰር ምን ያክል ከባድ እንደሆነ አንቺ አይገባሽም አታውቂውም። ስለዚህ ተረጋግተሽ በተረጋጋ መንፈስ እናውራ፣ እንነጋገር ያልቻል እኔ አሁን እኮ አትረብሽኝ፣ ልጠይቃት ነው ያልኩሽ አትረብሽኝ። ለምንድን ነው ራስሽን ማጥፋት የፈለግሽው? ለምን እስኪ ንገሪኝ። እስኪ ማለት እኛ እኮ ያልንሽ እኮ ሰውየው ልጁን አሳይህን ነው ያልንሽ፣ ሰውየው ጋር ወስደሽ አሳይህን ይሄን ሁሉ ነገር እያደረገ ያለው ፍቅር እንደዚህ ሊያሳብዳት የቻለው ሰውዬ ጋራ ወስደሽ እሱን ብቻ እናናግረው አልን እንጂ እኮ የከፋ ነገር እኮ አላልንሽም ማለ እ የራስን እስከ ማጥፋት የሚያደርስ ነገር ምን መቻል፣ ለምንድ እሱም ታበሰብሻል። ተዋት፣ እሷም ተዋት እና የራስህን ጨርስ። ስለ ልጅቷ እየጠበቅኩ ነው። አንቺ እኮ ማለት ከኔ ጋር አፍሽን ትካፈቻለች ግን

እኔ ከዚህ በላይ አልታገልበልሽ ትገቢያለሽ። ጀግንነት አይደለም መግደል፣ አይደለም መግደል፣ አይደለም ጀግንነት። ገባሽ? እኔ አሁን ሰው ሁሉ የሚመስለው በቃ እኔ ለእሷ እየተቆረቆርኩና ለእሷ ሸፋን እየሆንኩ ነው የሚመስለው ለምንድ ታዲያ ወንድ ከሆንኩ እኮ በስነ ስርዓት ያለውን ነገር አውጣ እያልኩ እኮ ነው። እያው እያውጣጣውና ብልህ በሆነ መንገድና ብልጣብልጥ በሆነ መንገድ ነው ነገሮችን ለማስተካከል እየሞከርኩ ያለ ሰው። የፈለገ ጅልና ፋራ ሊለኝ ይችላል የፈለገው ያክል ሰው ማለት ነው። ግን እኔ እንደዛ አይደለሁም። በቃ ራሴን አውቃለሁ። እንዴት አርጌ እንትን እንደምን ማለት ነው ስልክ ላይ ዋስ ጨመርሽ አቦ ተቀብለሽ አስገቢ እያልኩ ያምሻል እንደውም ውስጥ ግቢ አንቺ ተናገሪ ለምንድን ነው እሱ ራስሽን ማጥፋት የተፈለገው? ጨነቀኛ ጨነቀኝ የፈለገ ቢጨንቅሽ አንቺ ነገ ህይወት የሚባል ነገር የለም እንዴ ወጣት አይደለሽ እንዴ ገና ካሁኑ ራስሽን አዳፍነሽ መቃብር ውስጥ ራስሽን ማግኘቱ ምንድነው ጥቅም ውስጥ ንገር ለምን ሁለት ሀጢያት ትሰሪያለሽ አንደኛ እሷን ለሚያሳብድ ሰው ተባበርሻት አይደል? ተባብረሽ እየሰራሽ ነው። ሁለተኛ ደግሞ ራስሽ ላይ እርምጃ። ቆይ እኔ የከበደኝ ነገር፣ ጥያቄ የሆነብኝ ነገር ራስን ማጥፋት ይሻላል ወይ ሰውየውን ማምጣት ይሻላል? ራስን ማጥፋት ይሻለኛል። አንደኛ ከዚህ ከወጣሁ ይገለኛል። እናንተ ደግሞ እዚህ ቤት ውስጥ እያማረራችሁኝ ነው እንደሆነ ለምን አዳናችሁኝ? ቆይ ምንድን ነው ስምናማርሽ? እኛ እኮ ያልንሽ ሰውዬው አን ንገሪኝ። በቃ ምን እንደ ያደረገው እሷ እንደዚህ አረጋው ዝም ብለን እንኳን። አንቺ እንደ ሰው ስታስቢ እንደ ሰው ስታስቢ ቆይ ሚስቴ ታማ ዝም ብዬሽ ቁጭ ልበል፣ አልናገርሽ፣ ልንከባከብሽ፣ ወይ ከቤቴ አላስወጣሽ፣ እስኪ ንገሪኝ እ እኔ እኮ የማልፈልገው ከቤቴም እንድትወጪ አልፈልግም። ምክንያቴ ምንድን ነው? ሰውዬውን እስካገኝ ድረስ ከቤቴ እንድትወጪ አልፈልግም። አንደኛ ሁለተኛ ነገር ቤት ውስጥ ቆይ ቆይ ቤት ውስጥ ዝም ብዬ ላይሽ አልችልም። ለዛ ነው እንደፈለግሽ አፍሽን ስትከፍቺ፣ ስትናገሪኝ፣ በተራ ስትደበድብኝ፣ የፈለገሽን ነገር ስታደረጊ እንደምንም እንደማቅፋራ ዝም ያልኩት ለዛ ነው። ሰው ራሱ እየሰደበኝ ማለት ነው ዝም ያልኩት ለዛ ነው። በትክክል በቃ ጸባያዊ በሆነ መንገድ የሆነ ደስ በሚል መንገድ ነገሮችን፣ ችግሮቻችንን ተስማምተን እንፍታ ተነጋግረን ነገሮችን እንፍታ እያልኩሽ ነው እንጂ በጉልበት እራስን በማጥፋት ምንም የሚመጣ ለውጥ የለም። ንገሪኝ። እሷም ከሄደች በኋላ ደግሞ ተመልሳ ንገሪኛ ለምን አዳናችሁኝ? ስትሞች ዝም ብለኒ። ለማን ለምንድን ነው ሰው ሄደሽ እኮ አንድ ሲኖ ስር ብትገቢ ያ የሲኖ ሹፌር እኮ ማለት ነው፣ ቤተሰብ አለው፣ ትዳር አለው፣ ህይወት አለው፣ ልጆች አለው አይደል እንዴ? አንቺ ግን መሞት ቆይ እየነገርኩህ አለ መሞት ስለፈለግሽ ብቻ የሰውን ህይወት አበላሽተሽ እኮ ነው እየሞትሽ ያለሽ። አንቺ የፈለገ መሞት ብትፈልጊ የእኛን ህይወት አበላሽተሽ አይደለም መሞት ያለብሽ። እንደዚህ ቤት ውስጥ እየተማረርኩ ወጥተሽ ሙች፣ ቤቴ ውስጥ አትሙቺብኝ

ማንም የላችሁም ከኔ ውጭ እሚት ሁሉንም ነገር እንደማያውቅ አቱኝ እህትሽ የምትድንበትን መንገድ እንፈልግ፣ ወይስ ደግሞ በየቀኑ ሌላ ሌላ ጠላትና እኔና አንቺ ቆይ፣ እኔና አንቺ ሳንስማማ እንዴት ነው እሱ እሷን ማትረፍ የሚችለው? እስቲ ንገሪኝ። አስገቢ፣ ወደ ውስጥ አስገቢ። እቃ እቃ እያነሳሽ ከኩሽና ውስጥ አትውጭ እስቲ እኔና አንቺ እንስማማ፣ እኔና አንቺ አንድ ላይ እንሁን። ከዛ በኋላ እህታችንን እህትሽን አድኜ፣ እኔም ትዳር የላድን ህይወት የላድን ገብቶሻል። ለምን ሰው የሚላችሁን አስበው። ነይ ግቢና ቁጭ ስ እስቲ፣ እንደ ሰውኛ እንጂ የውልሽ ገና ለገና ገና ለገና። ቆይ ቆይ፣ አደምጪ። ገና ለገና ትልቅ ሚስጥር ያለው ብለሽ አናታችን ላይ ማራት አይጠበቅብሽ። መታገስ እስካለብኝ ጥግ ድረስ ነው የታገዝኩሽ። ከተነሳብኝ ግን እግዚአብሔር ምስክሬ ነው፣ በእጄ ትጠፊያለሽ። እኔ እንደ ገዳይ አይደለሁም፣ እኔ ነፍሰ ገዳይ አይደለሁም። ከጀርባው ነፍስ ይዞ የሚንቀሳቀስ ሰው ልጅ ያለው ሰው ማለት ነው። እንደሱ ትሑት ሰው የለም። ለዛ ነው ትሑት የሆንኩት። ልጅ ባይኖርብኝ እንደ ድሮ በሆን፣ እግዚአብሔርን ሁለት ቀን አታድሪም አንቺ ከኔ ጋር ዘልዝዬ ቆዳሽን ገፍፌ ነው ምጥልሽ። ግን እንደዛ አይነት ሰው አሁንም አልችልም። ልጆች አሉብኝ፣ የታመመች ሚስት አለችኝ። አልችልም። ያን በቃ ማንም የሚረዳኝ የለም። በቃ ሰላም እስቲ ቆይ፣ አንቺ የምትይው አማራጭሽን ንገሪኝ እስኪ። ምን ይሁን ነው የምትይው ነበር። ቆይ ምን ይሁን ነው የምትይው? ምንድን ነው እሷ የምትይው ንገሪኝ እ እሷ ትውጣ ነው የምትይው ወይ እንደ እርጅባት ነው የምትይው? እስኪ ንገሪኝ። አይደለም ቆይ ትውጣ ካልሽ ወጣች እሷ። እሺ መፍትሄው ምንድን ነው የምናገኘው? እሷ ታማ ያን ሰውዬ ካላገኘነው እና ያስደገመባትን መተት እስካላነሳለን ድረስ የምናገኘው ጥቅም ምንድን ነው? አንቺም ራስሽ የምታድኝበት ነገር ካለ እኛንም እሷንም የምታድኝበት ነገር ካለ አማራጭ ብለሽ አስቀምጭ። በቃ እንደ አማራጭ የምትይው ነገር ካለ አስቀምጭ። ምንድን በቃ እንደ ምንድን ነው እንደ መፍትሄ የምትይው ነገር ካለ ተናገሪ እያልኩሽ በቃ። ስትለያዩ ደግመሽ ደጋግመሽ ይሄን ነገር አታውሪ። ስትለያዩ ስትለያዩ ደግመሽ ደጋግመሽ እንደዚህ አይነት ነገር አታውሪ። ስትለያዩ አሳቢ ደግመሽ ደጋግመሽ ስትለያዩ አትበይ እያልኩሽ እኮ ነው። ሁለቴ ሶስቴ እንደዚህ አትበይ በቃ እኔ ፊት ስትለያዩ የሚለውን ቃል ድጋሚ መስማት አልፈልግም። ምን ጥንስስ ነው የጠነሳሳችሁ? አልገባኝም። ምን አልገባሁም። አሁን ያልሽው ምንድነው? የዛን የዛኔ የአባውና የዚህ ጥንስስ ነው። ምኑ ነው እዚህ የእሱ ጥንስስ ያለችው ነገር፣ ግን እየሰማሁ ነው። አልገባኝም። እኔ እያወራችሁ ነው አልገባኝም። በደንብ አስረዱኝ እንጂ ምንድነው? ቁጭ ብለሽ አውሪኝ። ምንድን ነው ያልሽ? ሆኖ የዛኛው ህባብ እና የዚህ ትንስስ የሉል እሱ ነው እንደዚህ ያደረገ አብረህ በቃ ሌላ ሴት እንዳያገባ ማለት ነው ማለት ነው። ምን እያልሽ ነው? ምን እያወራሽ ነው? አልገባኝም። ምን እያወራሽ ነው? ምንም ነገር እንዳላረቅ አትሆን የራስን እንዲያጠፋ ያደረጋችሁ እናንተ ናቸው።

መናገር ምንም የምትናገረው ነገር የለም። ፈጥራ ነው። የሰውየው ሴራ ነው፣ የሰውየው ሴራ ነው እያልኩሽ ነው። ምንም አትናገር እንደዚህ ገላቷል እንጂ ምንም

እስከዛሬ ድረስ ለካ እንደዚህ የምትሽላጣለጠው የራስ ሰው ስለሆነ ነው። ዝም ነገር ግቢ